ሰላም ሰላም ውድ ተመልካቾቼ፣ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እኔ በጣም በጣም ደህና ነኝ። እንደምታዩት ሰሞኑን እየጠፋባችሁ እንደሆነ አውቃለሁ፣ ማስተካክለው ይሆናል። እዚህ ጋር ዛሬ ላይ የምናየው አንድ ነገር አለ። ምንድነው እሱ? አውቶማቲክ ብሬከር። ይህ ሙሉ የምታዩት አውቶማቲክ ብሬከር ብለን የምለው ይህ አውቶማቲክ ብሬከር፣ ምን ምንድነው እሱ የሚሰራው? ስራው ምን ምንድን ነው እሱ እንዴት ነው እሱ ሰው የሚሰራው የሚለውን ነገር አንድ በአንድ ማታያችሁ። በብሬከር ደረጃ በአውቶማቲክ ብሬከር ደረጃ ምን ምን አለ? ስንት አይነት ብሬከር አለ? ብሬከር ይሄ ኦሪጂናል ብሬከር ብለን የምንለው ቼንት ብሬከር ብለን የምንለው እንደምታውቁት፣ ይሄንኛው ቼንት ብሬከር ሆኖ ይሄ ሆኖ ራሱ አንደኛና ሁለተኛ አለው? ይሄ ኦሪጂናል የተባለው አንደኛ የተባለው ብሬከር ነው። በአሁን ላይ አሁን ባለው ላይ ስታንዳርድ ማለት ነው። ስለዚህ ይሄንኛው ቼንት ብሬከር ብለን የምለው ይሄንኛው ነው። ስለዚህ አሪፍ የሆነ ብሬከር ነው። ይሄን ተጠቀሙ ሪከመንድ አደርጋቸዋለሁ። ከዛ ውጪ እዚህ ጋር በብሬከር ደረጃ ስንሰየማቸው ለመኖሪያ ቤት የምንጠቀማቸው ናቸው ለመኖሪያ ቤት ለድርጅቶች፣ ለትላልቅ ድርጅቶች የምንጠቀማቸው እነዚህ አውቶማቲክ ብሬከሮች ናቸው። እነዚህን አውቶማቲክ ብሬከሮች የምንጠቀመው መጀመሪያ ቤት ኢንስቶል ሆኖ ካለቀ በኋላ ወደ ፊኒሽንግ ላይ ስንደርስ የምንጠቀማቸው ናቸው። ስለዚህ ይሄ ሙሉ የምታዩት ብሬከር ብሬከር ቦርድ ውስጥ ያ ምን ምን አለ አንደኛ ሀያ አምስት አምፒር ብለን የምንለዋለን ሀያ አምስት አምፒር ብለን የምንለዋለን ሀያ አምስት አምፒር ብሬከር ለምን ለምንድን ነው እሱን የሚያገለግለው 25 አምፒር ብሬከር ብለን የምንለው ይሄ እነዚህ ናቸው እንደምታያቸው ይሄ ሙሉ የምታዩቸው እዚህ ጋር 25 አምፒር አለ እዚህ ጋር 25 አምፒር ብሬከር አለ እዚህ ጋርም 25 አምፒር ይሄኛው 25 አምፒር ለምን ለምንድን ነው የምንጠቀመው አገልግሎቱን ስናይ ይህንኛው ሀያ አምስት አምቢር ብለን የምንለው አንደኛ ለኤሌክትሪክ ምጣድ እንጠቀማለን። ሁለተኛ ለሜን እንጠቀማለን። አንደኛ ላይ ብያቸዋለሁ። ለኤሌክትሪክ ምጣድ ኢኒስቶር ሲደረግ ይህንን ሀያ አምስቱን ብሬከር መጠቀም እንችላለን። አንደኛው ማለት ነው። ሌላው መጠቀም እንችለው ለሜን፣ ሜን መጠቀም እንችላለን ሜን እዚህ ጋር 32 አምፒር ማለት እንደምታዩት 32 አምፒርን መጠቀም እንችላለን። 25 አምፒርም ይሄንኛው፣ 25 አምፒር እና 32 አምፒር ልዩነቱ ምንድን ነው? እሱ የአምፒር ነው ማለትም አምፒር በትንሽ በሚጨምርበት ሰዓት ምንም ችግር የለውም። ለምሳሌ ለሶኬት የምንጠቀመው ስንት አምፒር ብሬከር ነው? 16 አምፒር ብሬከር። ያን 16 አምፒር ብሬከሩን ትተን 20 አምፒር መጠቀም እንችላለን። እንዲሁም ደግሞ ለኤሌክትሪክ ምጣ የምንጠቀመው 25 አምፒር ነው እንዳልኳችሁ፣ ይሄን 25 አምፒር ብሬከርን ትተን 32 አምፒር ብሬከርን መጠቀም እንችላለን። ስለዚህ ይሄንኛው 32 አምፒር የተወሰነ አምፒር፣ አምስት አምፒር እንደዚህ መጨመር ምንም ችግር የለውም። ያ ማለት ሬዚስታንሱን አቅሙንም ለጨቀመው ምን ምን አገልግሎቱ የሚሰጥበትን አገልግሎት እድሜውን ነው የምንጨምረው፣ አምፒር ጨመርን ማለት ነው። ግን ኦቨር፣ ለምሳሌ 25 አምፒር መጠቀም የነበረብንን 50 አምፒር አድርገን ብንጠቀም ይሄ ሮንግ የሆነ ቀይር ነው። ያ ነው በጣም ኦቨር ኦቨር የሆነ አምፒር አይብዛ አንቺ። ኖርማል ነው የተወሰነ አምፒር ጨምረን መጠቀማችን ምንም የሚያመጣው ኢፌክት የለም። አገልግሎቱን የሚሰጠውን አገልግሎት እድሜውን ነው ያራዘምንለት እንጂ ሌላ ምንም የመጣው ተጽዕኖ የለም ያንን በዛ መልክ ማየት ይኖርብናል። ስለዚህ ይህ ሃያ አምስት አምፒር ለምን ለምን ያገለግላል? አንደኛ ለኤሌክትሪክ ምጣድ ብያቸዋለሁ? ሁለተኛ ለሜን መጠቀም እንችላለን ሜን ማለት ምን ማለት ነው ለምሳሌ ይሄን 32 አምፒሩን ትተን ይህን ዋናውን 25 አምፒሩን ሜን አድርገን ብንጠቀም ሜን ማለት ቀጥታ ከቆጣሪ መጥቶ እዚህ ብሬከር ውስጥ የሚገባው ማለት ነው። ለምሳሌ እን በእናስቀረው ይሄን እነግራቸዋለሁ። ስለዚህ ለምሳሌ ይሄንኛው ሀያ አምስት አምፒር ይሄን ሀያ አምስት አምፒር ቀጣ ከቆጣሪ የሚመጣው ላይን እዚህ ውስጥ አድርገን የምንጠቀመው ነው። ፌዝ እዚህ ብሬከር ውስጥ አስገብተን የምንጠቀመው እንዴት ነው እሱ፣ ከስር ብሬከሩ ፌዝ ሊያገኙ የሚችለው አንዱ ብሬከር ውስጥ ከገባ ይሄ ሁሉ የምታየው ብሬከር እዚህ ጋር የምታየው ሙሉ ብሬከር እንዴ ነው ሶፌዝ ሊያገኝ የሚችለው፣ እንዴ ነው ሻንት አድርጎ ሊያገኝ የሚችለው፣ የሚለው ነገር በደንብ አብራርቼ እነግራቸዋለሁ። አሁን ላይ ግን ይሄ ሀያ አምስት አምፒር ጥቅሙ ምንድን ነው? ለምን ለምንድን ነው የምንጠቀመው? ለምን ለምን ፐርፐዝ ነው የምንጠቀመው የሚለውን ነገር ነው የነገር ጓጫለሁ። ለሶስት ፐርፐዝ መጠቀም እንችላለን። አንደኛ ለኤሌክትሪክ መጣድ እንጠቀም እንችላለን ብያቸዋለሁ። ሁለተኛ ለሜን መጠቀም እንችላለን ብያቸዋለሁ። ሜን ማለት ቀጥታ የላይቲንግም፣ የሶኬትም፣ የምጣድ ተቀላላ ሙሉ ሊያጣፋልን የሚችል ማለት ነው ሜን ብለን የምንለው ሜን ብለን የምንለው ስለዚህ ይሄን እንደ ሜን መጠቀም እንችላል። ይሄንኛው ለኤሌክትሪክ ምጣድ ብንጠቀም ተጨማሪ ደግሞ 25 አምፒር እዚህ ጋር ለቦይለር ብንጠቀም ይኸውላችሁ፣ እዚህ ጋር 25 አምፒር ሜን ብንለው፣ እዚህ ጋር 25 አምፒር ሜን ብንል፣ እዚህ ጋር 25 አምፒር ኤሌክትሪክ ምጣድ ብለን ብንል፣ ይሄንኛውም 25 አምፒር ደግሞ ለቦይለር ቦይለር ሻወር ሽንት ቤት ለሚገጠመው ቦይለር ለሱ 25 አምፒር ብንጠቀም እንዲሁም ለሶኬት ደግሞ ይሄን ብንጠቀም 16 አምፒር ይኸውላችሁ ሌላው አስር አምፒር ይኸውላችሁ ይሄን አስር አምፒር የምንጠቀመው ለላይት ብቻ ነው አምፒር በሚያንስበት ነው እንጂ በሚያንስበት ጊዜ ነው ችግር የሚያመጣው እንጂ በትንሽ የተወሰነ አምፒር መብዛቱ ምንም የሚያመጣው ኢፌክት የለም ስለዚህ ይሄንን አስር አምፒሩን ለኤሌክትሪክ ምጣድ ብንጠቀም ቶታሊ መፈጭ ይሰራልናል ግን ከ10 ከ15 ደቂቃ በኋላ ትሪፕ አድርጎ ይመለሳል ለምንድን ነው የሚመልሰው ይሄ አስር አምፒሩ እስከ አስር አምፒር ድረስ እስከዛ ድረስ የሚመጣውን ከረንት ነው ሊቋቋምልን የሚችለው እንጂ እስከ 25 አምፒር ድረስ ያለውን ከረንት ሊቋቋምልን አይችልም። ለዛ ነው አስር አምፒር ለኤሌክትሪክ ምጣድ የማይሆነው። ይህ አስር አምፒር ለምንና ለምንድን ነው እሱ ለኤሌክትሪክ ማለት ለላይቲንግ እና ለላይቲንግ ብቻ ነው የምንጠቀመው። ይህንን አስር አምፒር ይሄን አርፋ 6 አምፒር ለምሳሌ ለላይቲንግ መጠቀም እንችላለን ምክንያቱም ከፍ ማድረግ እንችላለን ማሳነስ ነው የማንችለው፣ እንደዛው ማለት ነው። ስለዚህ ይህንን አስራ ስድስት አምፒር ለኤሌክትሪክ ማለት ለሶኬት ላይን ጠቅላላ ለሶኬት ላይን ለምሳሌ ልንከፋፍል እንችላለን ልንከፋፍል እንችላለን ለምሳሌ አራት ሶኬቶችን አንድ ብሬከር ብናደርግ ይውላችሁ ለአንድ ቤታ ሙሉ የተሰራ አይነት ይያለው እየተመልከቱ እዚህ ጋር 25 አምፒር አለ አለ እዚህ ጋር 25 አምፒር አለ እዚህ ጋር 25 አምፒር አለ። ይህ ማለት ሙሉ ለአንድ ቤት መጠቀም የምንችለው ሲስተም ነው። ስለዚህ ይሄንኛው ለኤሌክትሪክ መጣል፣ ይሄንኛው ማለቴ ይሄንኛው ለሜን ለኤሌክትሪክ መጣል፣ ይሄንኛው ለቦይለር፣ ይሄንኛው ለሶኬት፣ ይሄንኛው ለሶኬት ለምሳሌ ክቺን አካባቢ ላይ ሶስት ወደ ስድስት ሶኬት ሊኖር ይችላል። ያ ስድስቱን ሶኬት፣ ሶስቱን ሶኬት አንድ ብሬከር፣ ይሄንኛውን ሶስቱን ሶኬት አንድ ብሬከር፣ ይሄንኛውን አድርገን መጠቀም እንችላለን። ላይቲንግ አንድ ማድረግ እንችላለን። በጣም ሲበዛልብን ግን ከፋፍለን፣ እሱንም ሁለት ሶስት ያደረገን መጠቀም እንችላለን። ይህ ለምሳሌ